ይመጣሉን ሙቀለም ተውቱ ነው ካሜራውን አቆሙሽ። ሰላም አለይኩም እንዴት ናችሁ? ውድ ነው የተከበራችሁ እኛ ቤተሰቦች እንኳን አደረሳችሁ ለአረፋ በዓል። እንዴት ናችሁ? በዓል እንዴት ነው? አሪፍ ነው፣ ደስ ይላል። እኛ ጋር አልሐምዱሊላህ አሪፍ ነው፣ ምንም ማይልም። እናንተ ጋር እንዴት ነው? እንግዲህ ቆይቼ የመጣሁት መሰለኝ። አዎ ቤት ከገባሁኝ ከሰገድኩኝ ና ምናምን በኋላ በኋላ ያው እየቀረስኩኝ ያለሁት። ደህና ናችሁ? እንዴት ናችሁ? አረፋ እንዴት ነው? በዓል ስጋ እየበላችሁ ነው? እኔ ግን እስካሁን ስጋ አልበላሁም። እሺ ነዛ ደብሮኛል፣ መብላት አይቀርም እና እንዴት ነው ግን ያለ ቤተሰብ ሲሆን ደግሞ ይከብዳል ማለት ስሜቱ እኔ አሁን አሁን ላይ ነው እየገባኝ ያለው ማለት ያለ ቤተሰብ በዓል ምናምን በጣም ነው የሚከብደው። ባለፈውም ካያችሁ ኢድ ላይ ቪዲዮ ሰርች የላችሁ ነበር እና በቃ በትንሹ ራሳችን እንትን ለማለት ሞክረናል። ደስ አይልም አሰብኩት። አሁን እኛ ራሱ በዚህ ልክ የከበደን ሰው፣ ሀገር ያላችሁ ሰዎች ምን ያህል እንደሚከብዳችሁ እንደሚደብራችሁ አውቃለሁ። ብቻ በቻላችሁት አቅም ጠንካራ ለመሆን ሞክሩ። ጎብዙ። ያው የትኛውም ሰው ከሀገር ሲወጣ በጣም ብዙ ነገር ችሎ ነው የሚወጣው አውቃለሁ። ምክንያቱም እኔ ለምሳሌ አሁን ደበረኝ ስል ከአንዱኛው ሳይድ ማየት አለብኝ። ምክንያቱም እኔ ቢያንስ ጓደኞች የምናምን አጠገብ ያሉ ደግሞ ቤተሰብም ጓደኛም አጠገብ ያሌለ በጣም ብዙ ሰው አለ እና ለእናንተ በርቱልኝ፣ ወላሽ ጠንካራ ሁኑ። ያልፋል የተወሰነ ጊዜ ነው እና ብቻ እንዴት ነው ስሜቱን ሼር ላድርጋችሁ ብዬ ነው ማለት። ለእኔ ትንሽ ከብዶኛል። እናንተ ደግሞ ምን ያህል እንደሚከብዳችሁ እና ምን ያህል ነገር ተቋቁማችሁ እንዳላችሁ ማሰብ አያቀተኝም። በጣም ነው የሚከብደው ወላሂ። ብቻ አላህ ብርታቱን ይስጣችሁ። ጠንካራ ሁኑልኝ እና ምን ልላችሁ መሰላችሁ ብቻ ለማንም ኢድን አብረን እናሳልፍ። ጠፍተን ነበር አደለ? በጣም ይቅርታ፣ ሀሰን በጣም አሞታልና በሱ ምክንያት እየጠፋን ያለ ነው። ደህና አደለም፣ ቪዲዮ መስራት አልቻልንም። ቆይተን መተን ነበር፣ እንደገና ጠፍተናል። አፉ በሉን በጣም ወላሂ እና ዛሬ እንግዲህ ኢድን አስመልክቶ ታውቃላችሁ፣ ሆን ነገር ባህል ሆን ነገር ካለ ቢያንስ እንሰበሰባለን ፋሚሊ ባይሆን ራሱ ቢያንስ ጓደኞቻችን ሙሉ ተሰብስበን ምናም ነገር አንድ ላይ ማሳለፍን ማሳለፍ እንሞክራለን። እና ዛሬ አስቤያለሁ፣ ሁሉንም ነግሬያቸዋለሁ። ጓደኞች ጀማችን እያንዳንዱ ጠርቻቸዋለሁ። የተመቸው ይመጣል። ሀሰን በጣም አንቦታል። እኔ ሄጅ እያዩዮት የነበረው እና ዛሬ ግን እመጣለሁ ብሎኛል። አላቅም እመጣለሁ ብሎኛል። ሲጀመር አይቀርም ምክንያቱም በጣም እንደሚደብረኝ ስለሚያውቅ እንዴትም ብሎ ይመጣል። ብቻ ምን አለፋችሁ በጣም ደስ ይል ነበረ። ጾሙ እንዴት ነበር? ሁሉም ነገር ደስ ይላል። ወላህ አልሐምዱሊላህ። ሰገድን ቤት ስትሆኑ እንዴት ነበር ላይፉ? ማለት በፊት ቤት ፋሚሊ ጋር ሲሆን እንዴት ነበረ? ከሰላት በኋላ በሬ ታረዳለ እናንተ ቤት

ለማንኛው በቃ ዝም ብዬ መቀባጥረ ይመስለኛል። በቃ ስለቀረብኝ ይሁን ነገሩ ደስ አላለኝም፣ እና ራሴን በዚህ ልክ ደግሞ ማስደበር የለብኝም። እኔም ጠንካራ ሆኜ አጠገቦቼ ያሉትን ጠንካራ ማድረግ ነው ያለብኝ ብዬ ነው የማምነው። ከኔም የባሰ ውስጥ ያላችሁ ሰዎች ስላላችሁ ቤተሰቦቼ፣ ጓደኞቼ፣ ሁላችሁም ጠንካራ ሆኑልኝ። የአይኑ የሰው ሀገር ይከብዳል። ብቻ ጠንካራ ለመሆን ሞክሩ። ዛሬ አብረን እናሳልፋለን። አስ እንደውይለት አለሁ እና የት እንደደረሰ ደግሜ ልደውልለት። እኔ ነበር ሄጄ ማምጣት የነበረብኝ ቢያንስ እንኳን ደስ ትንሽ ላውራችሁ እስኪመጣ ምናምን ብዬሽ እና ደግሞ ሳነግራችሁ በይዜ ሙያ ግን አለኛ ማለት ከአንድም ብዙ ጊዜ ሙያዬን እናንተ አጋርቻለሁ ብዬ አስተባለ። ምክንያቱም ብዙ ጊዜ አብረን ሰርተናል። ምንም አይልም። ሀያቴ እግር ምን ይላል መሰላችሁ? ይህ ሰው ልጅ ስለ ራሱ ራሱ አያወራም። አጠገብ ያለው ሰው እንደዛ ይባላል። በቃ ይሁን ብቻ ያቴ ተረት ነው። ለማንኛውም ዳቦ ጋግሬያለው አንድ ሻፍ እንድቻለው እንደገና ደግሞ ወጥ ሰርቻለው። ቡናም ላፈላን ጀምሬው እስቶፉን አጠፋሁት። ትንሽ ላውራችሁ ብዬና ያው እንዳልኳችሁ ለጠራቸው ነው፣ ባይዚ እንደዚህ እንዳቦ ጋግራችሁ ተቀላችሁ። የእንፋሉት ዳቦ በጣም ነው የምወደው። እና ሀያ ቴናት ያስለመደች በጣም ጎበዝ ናት፣ ማለት የትኛውም ስራ ላይ እና በእንደዚህ በእንደዚህ በትንሽ ነገር ሊፎግራቸው ሙሉ ጓደኝ ጠርቻቸዋለሁ። እንሻላ ሁሉም ይመጣሉ ብያ አስባለው። ለማንኛውም አሰነ እንዳውልለት እስከዛ ከዛ የጀመርኩትን ቡና እንጨርሳለን። እንግዲህ ያው ጓደኞቼ መስክሩ የቀመሱት ለማለት ነው። ምክንያቱም ራሴን እንዲህ አላደርግም። ባይዜ ይፍጥረኝ፣ የሆነ ነገር ለመስራት ቀስ ብዬ ምናምን ነገር ነው የምሰራው። ግን ያው ለኦርቶዶክስ ጓደኞቼ ምስር አላ የጾም ነገር ምናምን ነገር ነው የሰራሁላቸው፣ ጥብሳ ሰዎች፣ ለእኛ ደግሞ ስጋ ግን ጾ ምናምን ሳይኖር ስቀር እሰራላችኋለሁ። እሺ ቪዲዮ እንዳይታችሁ እንዳይደብራችሁ አልመጣም እንዳትሉ። ለነገሩ ከእናንተ ቀድሜ ቪዲዮን አለቀውም እስክትመጡ ድረስ እየበላችሁ ስለምቀርጻችሁ ማስታወሻ መያዝ አለብኝ። ምክንያቱም በልታችሁ አልበላውም ብላችሁ ስታወር ሰምቻለሁ፣ ጓደኞች ሙሏችሁ ማለት ነው። እና ቪዲዮ ይዛችኋለሁ፣ ቤተሰብ ሁሉ ነው የሚያዩ እና። ለማንኛውም ዋሰንጋ እንደውልለትና አብረን ፋን አብራችን አብራችሁ ነውኑሽ ስልክ ተቀበሉ ወይ ሀሰን፣ ወይ ቆይ ቆየ አልወጣሁም፣ ከቤት አልወጣሁም፣ ባክሽ ትንሽ። እኔ እና በቃ እሺ፣ ትንሽ። ና ና ና፣ ልምጣሽ፣ ወደ እናንተ ጋር ልምጣ። እኔ መጣለሁ፣ ትንሽ እና አሁን ና ይሻላል። እዚህ ወተት ምናምን ጠጣለሁ። ወተት አለ እዚህ እኮ ሁሉም አለ። ድምፁ ራሱ ያስታውቃል። አልተሻሉ ብቻ። ለማንኛውም እያዘጋጃጃው ለጠብቃችን ይባል። አረ አማርኛው እንዴት ያጠረኝ! እሺ ለማንኛውም አብራችሁን ቆዩ። በጣም ነው የምወዳችሁ፣ ማከብራችሁ በጣም ብዙ ፋሚሊን ያለኝ ወላሂ፣ በጣም ነው ደስ የሚለው። አመሰግናለሁ፣ ሹክራን። በጣም ይህን ሁሉ ሰብስክራይብ ስንት ተደረስኩኝ? አምሳ ስምንት አው። ይህን ሁሉ ያደረሳችሁኝ አልሐምዱላ፣ አመሰግናለሁ በጣም ሹክራን። እሺ ከዚህ በላይም ከፍ እንደምል እርግጠኛ ነኝ። በእናንተ ተማመናለሁ። ለማንኛውም አብራችሁን ቆዩ።

ፈጣን አምጣልክ። እሺ ቤት እንሄድ። ትንሽ እንኳን ይሻላል። እንሄድ ነው። ትንሽ እረፍት አድርግና እንሄዳለን። አንተማ እንዴ ምንድነው የማይመከሽ? አግምቤት ማትሄድበት ጉዳይ በጉዳይ ምንድነው? እህ ምንድነው? እንደማን ደማማ አይደለህ? ቀጥም ይበልጭ ነበር ምንድነው? እሺ ተነሽ፣ ረፍት አድርገና እኔ እላለን። እኔ እኮ ካሜራ፣ ሁላችሁንም እየጣበኳችሁ ነበርኩ መጣሏን ቃላ መጣሁት ነው። ካሜራ አቁም። ቆይ ትንሽ ተረጋጋ። ተረጋጋና ለምንም አልተወክም። አሰንተኛ አልፈቅም። ትንሽ እረፍት አድርገና እንሄዳለን።